መብራት ነው። ሀይቱን መቋረጥ የጀመረው በኮሪደር ልማቱ ጊዜ ነው ወይስ በፊት ነበረ? ኮሪደር ልማት ምን ያደርጋል? ኑሮ እንደዚህ ሆኖ ሲባል ወደ ፖለቲካ ለምን ይወሰዳል? የዲፕሎማሲ ሴንተርም ጭምር ነች። ከጄኔቫና ከኒውዮርክ ቀጥሎ ትልቅ የዲፕሎማሲ ከተማ ነች እና በዚህ መንገድ መዋብን ዲዘርቭ አታደርግም ወይ? የኮሪደር ልማቱ መነሻ ከተማውን ከመሰረቱ በመንቀል ፖለቲካዊ ትርፍ የማግኛ መሆኑንም ያክላሉ። ይህ ምን ማለት ውት ነው? ብዙ ጊዜ የዴቨሎፕመንት ፕሮጀክት ነው የእድገት ፕሮጀክት ነው፣ የኤስቴቲክ ፕሮጀክት አይደለም። ከተማ መብት ተጠቃሚነታቸውን ጎድቷል ነው ጠብቋል ሊያስብል የሚችለው በቀጣይ ጎዳል ብዬ አልገምትም። ሰውን ሪሎኬት ስታደርግ በተወሰነ መንገድ የምትሸራርፎ የምትነካቸው መብቶች ይኖራሉ። ግን እንደዛ ሆኖ ይቀጥል ነው ወይ ነው ኦፕሽኑ? ገብተዋል። በክርክራችን አንድ አድማስ አርጌ የማየው ምንድን ነው ከተማ አይደግ ወይ ነው እንደዛው ቀጥል ቀጥሎኝ